ያ አዩሀ ለዚነ አመኑ እናንተ በጌታችሁ በአላህና በመብቱ ያመናችሁ ወገኖች ሆይ ሸሃደቱ በይኒኩም በመካከላችሁ ያለው ምስክርነት ኢዛ ሐደረ አሓደኩሙል መውት ከእናንተ አንድ ሰው ሞት በሚደርስበት ጊዜ ሒነል ወሲየቲ በኑዛዜው እለት እስናኒ ሁለቱ ሰዎች መመስከር ነው የሚያስፈልገው በላቸው ይላል ዘዋ ዐድሊ ሚንኩም እነዚህ ሁለት ግለሰቦች ከእናንተው ከሙስሊሞች ቀጥተኞችና ትክክለኞች በመሆን የታወቁ። አዎ አኸራኒ ምን ገይሪኩም ወይም ደግሞ ከእናንተ ከሙስሊሞች ያልተገኙ እንደሆነ፣ በዛ ወቅት ከሌላው ሕብረተሰብ ተአህልል ኪታቦችም ሆነ ከካፊሮቹ ሁለት ግለሰቦች ኑዛዜው ሊቀበሉት ይችላሉ። ኢንአንቱም በረብቱም ፊልአርቢ በተለይ እናንተ በሥራ ጉዳይ ወደ ውጭ ሀገር የተጓዛችሁ እንደሆና ፈአሷበቱ ሙሲበቱል መውት፣ በዛ ዘመድ ወዳጅ በሌለበት በበረሃማ ቦታ የሞት አደጋ የደረሰባችሁ እንደሆነ በተገኘው ሰው መጠቀም ይቻላል ማለት ነው። ተቢቱነሁማ ሚን ባዕድ ሰላት እና እነዚህን ሁለት የኑዛዝ የምስክርነት የተቀበሉ ግለሰቦች ኋላ መጥተው ኑዛዚያቸውን በሚናገሩ ጊዜ ታመናችሁና ከተግባባችሁ መልካም። ከተጠራጠራችሁ ግን ከሰላት አስር በኋላ በዚህ ፊት መስጅድ ታቀርቧቸውና ፈዩቅ ሲማኒ ቢላህ በአላህ ስም እንዲምሉ ታደርጓቸዋላችሁ። እኔር ከብቱም ይህም የጠረጠራችኋችሁ እንደው ነው። ካልጠረጠራችሁ ማስማሉ ግዴታ አይደለም ማለት ነው። ላነሽተሪ ቢህ ተመነን ወለው ካነዳ ቁርባ እኛ በዚህ በኑዛዜ ወይም በምስክር ቃላችን የዕለታዊ እና ግላዊ ዋጋ ወይም ጥቅም አንለውጥበትም የሚመሰከርለት ወገን ዝም ቅርብ ዘመድ ቢሆንም እንኳ እኛ ለጥቅም ብለን የአላህን አማና ወይም ሸሃዳችንን አናቅፍም ብለው ይማሉ። ይላል ወላ ነቅፉሙ ሸሃደተአላህ አላህ ስብሓናሁ ወተዓላ እንዲናደርስ የጣለብንን የምስክር አማና በምንም አይነት አንደብቅም ኢና ኢደን ለሚን አልአቲሚን እና ሟቹ አንዴ የሙቷልና መቸም ታዛቢ የለንም ብለን የሟቹን ኑዛዜ በማዛባትና በመለወጥ አንመሰክርም። ይህንንማ ብናደርግ እኛ የዛ ጊዜ በሟች ላይ በደል የምንፈጽም ወንጀለኞች ነንና እርግጠኞች ነን፣ አልተሳሳትንም፣ አልደበቅንም፣ አልለወጥንም። አተኝታችሁ አስምሏቸው ይላል። በዚህ መልክ እንግዲህ ከማሉ በኋላ ያው ያመኑትንና የሰጡትን ብቻ መቀበል ይሆናል። ፈእንዑቲራ ዐላ አነወ መስተሐካ ይትመን እንደዚህ ብለው ምለው ወይም እናንተ አምናችኋቸው ከተቀበላችሁ በኋላ ግን ትንሽ ቆይቶ እነዚህ ሰዎች በዛ በተናገሩት የንዛዜ ቃል ወይም በምስክርነታቸው ወንጀል ፈጽመዋል ማለት የተደረሰባቸው እንደሆነ ፈአኸራኒ የቁማ በእነሱ ፈንታ ሌላ ሁለት ግለሰቦች ይነሱና የቁማኒ መቃመሁማ በእነሱ ፈንታ ይቁሙ። ምነለቢነ ስተሀቅቃ አለ ይህም ከነዚያ የምስክርነት ወይም የኑዛዜ ቃል የመቀበል መብት የተወሰደባቸው ከሆኑት ወገኖች ማለት ምንድን ነው? ሰውየው በቤቱና በቤተሰቡ መካከል ቢሞት ኑሮ እነዚህ በአዲያን ሳይሆኑ የሆኑ የቅርብ ዘመድና ወዳጆች ነበሩ የሚቀበሉት፣ ግን ቦታው ለዛ ባለመፍቀዱ ነው። ሌሎቹ በአዶች በነሱ ተፈክተው የምስክር ቃል ተቀባይ የሆኑት ማለት ነው። እና እዚህ አገሩ ላይ ቢሆን ኑሮ ከነዛኞቹ ይልቁንስ ይህን ሰውዬ ይቀርቡታልና ኑዛዜውን ይቀበላሉ ተብለው የሚጠበቁ የነበሩት ቤተሰቦች በእነዛኞቹ ፈንታ ይቁሙ፣ የተቃዋሚ ምስክርነት ለመስጠት ማለት ነው። አልአውላያን እንደገና ደግሞ ከሟቹ ቤተሰብ በጣም ቀረብ ያሉ በዝምድናቸው ለሱ በጣም የቀረቡ ቢሆኑ ይመረጣል ማለት ነው እና እነዚህ ሁለት ተቃዋሚዎች እነሱና ፈይቅ ሲማን ይድላ በተራቸው በአላህ ይማ አሉ። ለሸሃደቱና የእኛ ምስክር ቃል አሐቁ ሚሸሃደት ይማ ቀደም ሲል ተመሰከሩት ሰዎች ይልቁንስ የበለጠ ተቀባይነት ሊያገኝ ይገባዋል። እኛ እውነተኞች ነን፣ እነሱ ግን የተሳሳተ መረጃ ነው የሰጡት ብለው የተቃውሞ ቃላቸውን ያቅርቡ ማለት ነው። ወማዕተዴና እኛ ደግሞ ሐቁ እንደተዛባ ስላወቅን እንጂ በእነዚህ ሰዎች ወይም በሟቹ መብት ላይ ድንበር ለማለት ፈልገን አይደለም ይበሉ እና ኢደለ ለሚን አዛሊሚን እኛ ለግል ጥቅማችን ብለን ወይም ደግሞ የእነሱን ክብር ለመንሳት ቢሆን ኑሮ ተቃውሞ የተነሳ ነው እኛ የዛ ጊዜ ከበደለኞቹ እንደምንሆን እናቃለንና እርግጠኛ ነን ነገሩን ስላበላሹት ነው። እኛ ተቃዋሚ ሁነን የተነሳ ነው በማለት ቃላቸውን ይስጡና ይመስሩባቸው ይላል እና እንግዲህ የፊተኞቹ ያየነው የሰማነው ነው ይህ ነው ብለው ምለው ነበረ። ኋላ ግን የማሉበት ነገር ውሸት ሁኖ ተተደረሰበት የቤተሰብ ተቃዋሚ ሌላ ይነሳና እነሱ ያሉት ውሸት ነው እኛ ግን እርግጠኛ ነን በማለት ቃላቸውን ይስጡ ማለት ነው። እና በዚህ መልክ ልትገለብጡት ትችላላችሁ ነው የምለው። ጋአሊቅ እና አሁን ሁለተኛ ተለዋጭ የሆኑ ምስክሮች መጥተው እነዛኞቹን ሊቃወሟቸው ይችላሉ ብዬ መብት የሰጠሁት ለምንድን ነው? አድና እየቱ ቢሻሃዴት ያዓላ ወጅያ የመጀመሪያዎቹ ኑዛዜ ተቀባዮች ወይም መካሪዎች ይኸ እንደሚሆን ሲያውቁ መጀመሪያውንም የኑዛዜ ቃላቸውን በሚገባ አያዛቡ ለመስጠት እንዲያስችላቸው ነው። እኛ የዋሸንና ያወናበርን እንደሆነ ተቃዋሚ ተነስቶ ይገለብጠናል ማለትም ካወቁ፣ መጀመሪያውንም ትክክለኛውን ቃል ይሰጣሉ። አንዴ በውሸትም ሆነ በእውነተኛ ስተናገር ማንም አይቃወምና አይገለብጥም ታሉ ግን ይባልጋሉና ለዛ ስል ነው እነዚህ እኞቹን በተጠባባቂ መብት የሰጠኋቸው ማለት ነው። አው የኻፉ አንቱረደ አይማኑም ባዕድ አይማኒም፣ ወይም እነሱ በውሸት ምለው ያረጋገጡትን ነገር እንደገና ሌላ እውነተኞች መጥተው መሐላውን በመሐል ላይ ይሽሩብናል ማለትን ሲፈሩ ተወድሁ እንዲስተካከሉ ነው። ወተቁላ ለማንኛውም አላህን ፍሩ፣ ወስመዑ የሚነገርና የሚመከራችሁን ሁሉ ስሙ። ወላ ላ የድር ቀውመ ልፋስቅን፣ አላህ አመጠኛ የሆኑና ከፍቃዱ ያፈነገጡትን ሰዎች ወደ ነጃ መንገድ አይመራቸውምና ይህ እንዳይሆን እናንተ እወጡና ተጠንቀቁ በላቸው ይላል። ይህ እንግዲህ የመጣበት የራሱ የሆነ ምክንያት አለ። ሁለት የክርስትና እምነት ተከታዮች ግለሰቦች ነበሩ በመዲና ይባላል። እነሱም አንደኛው አዲይ ይብኑ በዳእ ይባላል፣ ሌላው ተሚሙ ዳሪ ይባላል። ሁለቱም ክርስቲያኖች ናቸው። በነቢያችን ጊዜ ነው አለይሂ ሰላቱ ወሰላም። እና ለንግድ ጉዳይ ወደ መካ ይመላለሱ ነበር እነዚህ ሁለት ግለሰቦች እነሱ ወደ መካ እየተመላለሱ ሲነግዱ አንድ አዲስ የሰለመ ልጅ ፈህሚ ይባላል ስሙ አልታወቀም። የበኒ ሰህም ተወላጅ በመባል ነው የሚጠቀሰው እሱ ልጅ እናንተ ጋራ እኔ ስራ መስራት ፈልጋለሁኝ፣ ንግድ አብሬያችሁ ልሄድ ብሎ ጠየቃቸው ይባላል። እቺ ብለው ይዘው ውስጥ ይሄዳሉ። ወደ መካ ሲጓዙ ተመድና ሲንገት መሀል መንገድ ላይ ይታመምባቸዋል። በረሃ ውስጥ ማለት ነው። የልጅ በሚታመምባቸው ጊዜ ህመሙ እንደማያድነው አወቀና ብልጥ ነገር ነው መቼም። የዛ ጊዜ የነበሩ ሙኡሚኖች በጣም ጠል ናቸው፣ በሁሉም ነገር አይቀደሙም ነበረ። ስለዚህ ምን አደረገ? ትንሽ ብቻ ወረቀት ወሰደና የዕቃ ዝርዝሩን ሸቀጡን በሙሉ መዘገበ ይባላል እና ይህ እንዲህ ያለ ዕቃ አለኝ እነ ገሌ ጋር ነው የሄድኩት እኔ ምናልባት እንግዲህ አንድ አደጋ የደረሰብኝ እንደሆነ ሸቀጤ ለነገሌ ልኬላቸዋለሁኝ በማለት ለቤተሰቦቹ ይጽፍላቸዋል። ይህን ወረቀት በሚገባ ዝርዝር ቃውንታ ሰፈረባት በኋላ እነሱ ሳያዩ ጥፍጥፍ አድርጎ የሸቀጡ ውስጥ ይወሽቃታል ማለት ነው። ከዛ በኋላ እነሱም እንግዲህ እርግጥ ተንከባክበውታል እንደ ጓደኛ በራክሴ በድርጅ ብለው አስታመው ቀበሩ። በመጨረሻ እሱ ገና ነፍሱ ከማለፏ በፊት በጣም እንደደከመ ኑዛዜ ልንገራቸው አላቸው። እኔ ምድን አይመስለኝም እናንተ እስካሁን መቼም በእውነቱ በሚገባ አሳማችሁኛ፣ ላመሰግናለሁኝ። አሁን ግን እዚህ የምቀር ሰው ሆንኩኝ። ይሄ ሸቀጥ እንግዲህ በእናንተ ላይ ነው የሚጣለው። ሀገራው ያው እኔ እኔም እንዳስደሰታችሁኝ፣ ይሄ ሸቀጥ ደግሞ ለቤተሰቦቼ ማድረስ አለባችሁ። ሀገራችሁን እንግዲህ የእኔን አይጣችሁ፣ ይህን ሸቀጥ ለቤተሰቦቼ እንዲታገርስልኝ ይላቸዋል። አረንዶ አንተን ያዲን እንጂ ለዛ አትፈልግ ደለም ይሉታል። በዚሁ ተማምነው እሱ ይሞታል። ያንን ሸቀጥ ተረክበው መካ ደርሰው ሽጠው ለውጠው መልሰው እንግዲህ ይሄዳሉ ወደ መዲናቸው ማለት ነው። እና ከሸቀጡ መካከል አንዲት በጣም የምታጓጓ እቃ ያገኛሉ። ሌላውም በእምነታቸው ሊያደርሱ ነበር። እሷ ምንድናት የብር የኩባያ ናት። ከብር የተሰራ ኩባያ እንደገና በወርቅ የተንቆጠቆጠች ናት ዙሪያዋን እንግዲህ እንዳበባ አበባ ወርቅ የተነደፈባት ናት። ራሷ ብር ናት እንግዲህ ውድቃ ስለሆነ ሶስት መቶ ድርሃም ሸጧት ይባላል። እና እሷን ብሸጥ ያው ብዙ አታስታውቅም፣ ለእኛም ጥሩ ዋጋ ስለምታወጣ ትጠቅመናለች በማለት ሌላውን ዕቃ በአማና ሰው ሲወስዱ ይችን ብቻ ሸርቀው ይሸጣሉ ማለት እዛ ተመልሰው መዲና ያው እንግዲህ ሰውየው ምን ገድ እንደሞተባቸውና አሳመው እንደቀበሩ አደራ እንደተጣለባቸውና ሸቀቱን አሁን በታማኝነት ይዘው እንደመጡ ለቤተሰቦች መርዶ ጋራ ይህን አገራቸውን አደረሱ ይባላል ቤተሰቦችም በጣም አመስግነው አድንቀው ያን ሸቀት ተቀብለው ሀዘናቸውን ሲሉ ሰነበቱና በመጨረሻ ያንን ሸቀት እንግዲህ ያው መክፈት አይቀርም ሲከፈት ትንሽ ቡጫቂ ወረቀት ውስጥ ተወሽጣ ትገኛለች እነሱ አላዩ ሚያችን ወረቀት አሁን ይቺ ወረቀት ተከፍታ ስትነበብ ጊዜ ሌላው ሁሉ ሸቀጥ ልክነቱ እንዳስረከቡት በዝርዝር በሙሉ ተገኘ። ያቺ የብር ዋንጫ የምትባል ግን ጠፋች ማለት። የዚህ ጊዜ ጥርጣሬ ገባቸው የሟች ወገኖች ማለት እቃዋን ደግሞ ያውቋት ነበረ እነሱ። የዚህ ጊዜ እንደገና ጥርጣሬ ተሰማቸውና ሰዎቹን መልሰው ጠየቋቸው። እርግጥ ያው እናንተ በጣም እናመሰግናለን፣ ለእኛ ብዙ ደክማችኋል፣ ወንድማችንን አሳማችሁ ቀብራችኋል፣ ሸቀጣችንን ማንሳችኋል። አሁን ግን እንደው ስናስተላስል ጊዜ ምናልባት የረሳችሁት እቃ ይኖር ይሆን እንደ ብለን እንደገና ልንጠይቃችሁ መጣን አሉ። ቀደም ሲል የምናቀውቃ ነበር ዞት የሄደው እሱን እቃ ታሞ በነበረበት ጊዜ ሽጧል እንዴ? ለመታከሚያ ወይም እንደ ለስንቅ መደጎሚያ ምናምን ብሎ የሸጠው የለወጠው ይኖር ይሆን አሏቸው። በብልጠት ማለት ነው። እነዛ ደግሞ በየዋህነት አሁን ሽጦ አባክኗል ቢሉ ያመልጡ ነበረ ረ ምንም ነገር የሸጠው የለወጠው የለም። እንደው ሸቀጡ እንዳለ በሙሉ ነው፣ ፍጾ የሞተው እንጂ አንድም ዕቃ አልሸጠም። ማለት ይህ ጥርጣሪያቸው የበለጠ አደገ ማለት ነው። እንግዲያስ አንድ ነገር ተደርጓል፣ አሉና እንግዲያውማ እንዲህ አይነት ዕቃ ወስዶ ነበረ፣ የብር ኩባያ ነበረች። እሷ ሲ የደረሰ ሲሉ አይሷን ሳላየንም ቅርታ አድርጉልናል። ይህች እንግዲህ አሉ ትንሽ ቆዩና፣ እንዳሁም ደብዳቤ አግኝተናል አሏቸው። ያፈርጡ ነው ደብዳቤ። ዝርዝር እቃውን ይናገራል። እሷም እዛ ውስጥ ተዘግባለች። ቀደም ሲልም እሷን እንደወሰደኝ ያናቃለን ወይ ፍጡን፣ አለበለዛ እንግዲህ ወደ ዳኛ መሄዳችን ነው አሏቸው። ማለት ይህ ጊዜ እነዚህ አፈሩና አንድ ጊዜ ወደኋላ መመለስ አልፈለጉም። የፈለጋቸው ስናድርጉ እንጂ እኛ አላየንም አሉ። ይህ ጊዜ ተከሰው መጡ። ነብዩ ጋር ነው ሙስሊሞች ስለሆኑ ከሳሾቹ። የእሳቸው እንግዲህ ባለስልጣን ነብዩ ናቸውና ነብዩ ጋር መጧቸው። ይህ ጊዜ እንደዚህ እንደዚህ ሁነናል ሲሉ በምን መልክ እንግዲህ ማስረጃ የለም፣ ከእነሱ በስተቀር ሌላ ምስክር የለ ከታዙ አላህ ስብሓነ ወተዓላ ምን አደረገ? ይህን አያት አወረገላቸው ለነቢዩ ማለት ነው። እንግዲህ መጀመሪያ እንዲህ አይነት ጓደኛማ ሁነው በረሃ ላይ ሞት የደረሰበት እንደሆነ አንድ ምስሊም የሆነ ሰው ይቻ ኑሮ ሙስሊም ነበረ፣ ኑዛዜ ሲሆን መቀበል ያለበት ከሌለ፣ ግን ካፊር እንደሆነ መቀበል ይችላል። በመሰረቱ እነዚያ ሰዎች ደግሞ ከተጠረጠሩ አስር ሰዓት መስጊድ ጥራቸውና ሚንበሩ አጠገብ ሚንበረ ነቢይ አለይሂ ሰላት ወሰላም ይህንን ዕቃ አላየንም አናውቅም ብላችሁ ማሉ ብለህ ታስምላቸኋል። እዛ ከማሉ እንግዲህ ያው ምለው ይብሉት። ሌላ ምንም መፍትሄ የለም፣ ማስረጃ እስከሌለ ድረስ ተባለ። በዛ መልክ ተጠሩ ማሉ፣ ሸጣቸውን ማለት ነው። ምለው እንግዲህ ተማሉ፣ ምን ይደረጋል ተብሎ ነገሩ ተረሳስቶ እያለ የዚህ የሟች ወገኖች መካ ይንጆት ሲመጡና ለስራ ጉዳይ በገበያ ላይ ያችን ዕቃ ያገኙታል። ማለት ያች ዕቃ ስትገኝ ታዋቂ ናት፣ ዕቃይቱ የገሌ ዕቃ ናት ተብላ ታያዘ። እነዛ ሰዎች ከየት አገኛቸዋት ተብሎ ሲጠየቁ ያዟት ሰዎች ገዝተናት ነው፣ ከየት ከና አዲ ያሉ ከነዛው ሰዎች ማለት አለጹ፣ ማለት ነው ከይንዑቲረ ማለት ይሄ ነው እንግዲህ። ትናንትና አላየንም አልሰማንም ሲሉ የነበሩ ሰዎች እንደገና የሸጡት ዕቃ ሰዎች ላይ ተገኝቶ እነሱ ናቸው የሸጡብን ካለ አለጸ ማለት በዚህ መልክ እንግዲህ ከተጋለጡ እነሱ ግን አሁንም በገዴታቸው ቀጥለውበታል። ምን ይሁን እነዚህ ሰዎች ዝም ብለው ለጠፉብን እንጂ እኛ እናቅም። ጥሩ እንደዚህ ከሆነ እንግዲህ እኔ ደግሞ ለእነዚህ ለሟች ወገኖች መብት እሰጣለሁ አላሉ። የሟች ወገኖች ይችን እቃ በእርግጠኝነት የሚያቋት ከሆኑ ሁለት ግለሰቦች አቅራቢ አወራሽ ከሆኑ ይነሱና ይህች ዕቃ የእኛ ናት፣ ወንድማችን ያው በእጁ ይዛት እንደሄደ እናውቃለን በማለት ሁለታቸው ምለው ቃላቸውን ይስጡ። ይህን ከሰጡ በኋላ የፊተኞቹ የምስክር ቃል ውድቅ ይደረግና የእነዚህ ህኞቹ ጸድቆ ንብረቱ ወደ ባለቤቱ እንዲመለስ ይደረጋል ተባለ ማለት። በዚህ መልክ እንግዲህ እነዚህ የሟች ቤተሰቦች ሂደው ዕቃው የእነሱ እንደነበረ አረጋግጠው ሲመሰክሩ ተረቱ ማለት። ይህ ጊዜ እነዛም እንግዲህ መረታታቸውን ሲያውቁ እንደገና ራሳቸውን ያጋለጡ በእውነቱ እኛው አሳሳ ነው እንጂ ጣይቱ አውሱ ጠና ልክ ነው በማለት አመኑ። በዛው ሰበብ እንዳውም ፊት ክርስቲያኖች ስለነበሩ የእስልምና እውነትን በጣም የረቀቀ ነገር ነው፣ ጌታ ነው እንዲያርጋ ያጋለጠን በማለት ይኑንም ተቀበሉና፣ እንደገና ታሪኩን ንስ አላ እንደጠቆመው በዝርዝር ተረኩት። ራሳቸው ዙረው ይባል ከዚህ የምንገነዘበው ቁም ነገር እንግዲህ ሙስሊሞች ዛ በጣም ንቁዎች እንደነበሩ ነው ማለት ነው። በጥላት በማንኛውም አቅጣጫ የማይበሉ እና የማይቀመሱ እንደነበሩ፣ መጀመሪያውንም ሰውየው እንደሚሞት አውቆ ኑዛዜውን ከመናገሩን በተጨማሪ እንደገና ደግሞ የምስጥር ደብዳቤ ጽፎ ማስቀመጡ ሙስሊሞች ምን ያህል ንቁዎች እንደነበሩ ያሳየናል ማለት ነው። ይህንን አድራጎት ደግሞ ዲኑ በጣም ይፈልገዋል። አንድ ሰው በግዴለሽነት እንዶ ዝም ብሎ ንብረቱን አዝረት መሞት የለበትም ለተገኘው ሰው ሙስሊም እንኳ ባይኖር ላሉት ሰዎች ንጋጅ መናገርና መልእክት ማስተላለፍ ይኖርበታል ማለት ነው። እነዚያ ደግሞ አገራ የተጣለባቸው ሰዎች እምነታቸውን አጉድለው ቢገኙ አላህ ብሎ ማለፍ በቂ አይደለም። በማንኛውም በፖለቲካዊም ሆነ በኢኮኖሚያዊ አለም ሙስሊሞች መበለጥ የለባቸውም። አሁንም የተለያዩ መረጃዎች ከተገኙ በዛ መረጃ መሰረት ሊያጭበረብሩ የሚሞክሩትን ሰዎች ተከታትሎ ፍርድ መስጠት ይገባቸዋል ማለትም ያስተምረናል።